ሰላም እና ጤና በእያላችሁበት ይሁን። ክቡራትና ክቡራን ተመልካቾች የሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዋና ዋና ዜናዎችን በማስቀደም እንጀምራለን። በፍትህ አሰጣጥ ሂደት ላይ የሚታዩ የመልካም አስተዳደር ችግሮች ዙሪያ የተደረገው የዳሰሳ ጥናት በፍርድ ቤቶች የሚስተዋሉ ችግሮችን በዘላቂነት ለመፍታት አቅጣጫን ያመላከተ መሆኑ ተገለጸ። በቆሎን በኩታ ገጠም የማልማት እንቅስቃሴ ለምርትና ምርታማነት እድገት ከፍተኛ አስተዋጽኦ እያበረከተ መሆኑን የክልሉ ግብርና ቢሮ ገለጸ። የኢትዮጵያ ግዙፍ የልማት እቅድ ፕሮጀክቶች ለኢንዱስትሪ እድገት መፋጠን ጉልህ ሚና እንደሚኖራቸው የኢንዱስትሪ ሚኒስትር መላኩ አልበል አስታወቁ። ከውጭ ትራምፕ የጋዛ ሰላም ንግግር በአፋጣኝ እንዲጀምር ለአደራዳሪዎች ጥሪ አቀረቡ። ወደ ዝርዝር ዜናዎች እናልፋለን። ከዜናዎቹ ጋር ዘሪቶ ኤልያስ አብሬያችሁ ቆይታ አደርጋለሁ። በፍትህ አሰጣጥ ሂደት ላይ የሚታዩ የመልካም አስተዳደር ችግሮች ዙሪያ የተደረገው የዳሰሳ ጥናት በፍርድ ቤቶች የሚስተዋሉ ችግሮችን በዘላቂነት ለመፍታት አቅጣጫን ያመላከተ መሆኑ ተገለጸ። ይፋስ ይሏን ደግሞ የሀዲያ ዞን ከፍተኛ ፍርድ ቤት የ2017 እቅድ አፈጻጸምና የ2018 እቅድ ዙሪያ ከባለድርሻ አካላት ጋር በሆሳና ከተማ ውይይት አካሂዷል። የሀዲያ ዞን ከፍተኛ ፍርድ ቤት ፕሬዝዳንት ዳኛ ጥላው እንዲታሞ በዚህ ወቅት እንደገለጹት በዞኑ የፍርድ ቤቶች አገልግሎት አሰጣጥን ለማሻሻል አራት ፍርድ ቤት በስውርና ስድስት ፍርድ ቤት በግልጽ የዳሳ ጥናት ተደርጓል። በጥናቱም በፍርድ ቤቶች በአገልግሎት አሰጣጥ በፍርድ ሂደት የሚስተዋሉ ችግሮች ባለጉዳዮችን የሚያጉላላና በጥቂት ባለሙያዎች የሚፈጸም መሆኑን ማወቅ ተችሏልን ብለዋል። አካባቢ በአገልግሎት አሰጣጥ በፍርድ ሂደት ያሉ ችግሮች ባለ ጉዳይን ሊያማረር የሚችል ነገር ግን ቁጥራቸው ጥቂት በሆኑ ባለሙያዎች የተፈጸሙ ነገሮች መኖራቸውን የጥናት ሰነዱ አጋልጧል። በፍርድ አሰጣጥ የሚታዩ የመልካም አስተዳደር ችግሮችን ለመቅረፍ በጅምላ ከመተቸት ይልቅ የችግሩን ባለቤት ለመለየት ጥናቱ እድል ፈጥሯል ነው ያሉት። ባለሙያዎች ወይም ዳኞች በኔትወርክ በፍትህ ደላላ ጉዳዮችን የማስፈጸምና የመስራት ዝንባሌ መኖሩን ሰነዱ የጠቆመ ሲሆን እነዚህም በተለያዩ ፍርድ ቤቶች በተለያየ መልኩ የሚገለጽና እነዚህንም ችግሮች ለማውጣት ይሄን ሀሳብ የሚያቀርቡ ሰዎች በግልጽ ወደ ዳኞች አስተደረጉ በመምጣት ወደ ፍርድ ቤት በመምጣት ማመልከት ያለመቻል፣ ማስረጃዎችን ማቅረብ ያለመቻል ችግሮች የጉዳዩን ባለቤቶች ቀድሞ ለመድረስ አስቸጋሪ ስለሆነ በጣም ጥሩ የሆኑ ዳኞች ዲሰንት የሆኑ ዳኞች በንጹህ የሚሰሩ ሕግን የሚያውቁ የሕብረተሰብን ችግር የሚረዱና ምላሽ የሚሰጡ ዳኞች ያሉ ቢሆንም ጥቂት ዳኞች ደግሞ ያሉ ስለሆነ ከፍተኛ ፍርድ ቤት በራሱ በኩል በራሱ ፍርድ ቤት ያለውን የችግሩን ባለቤት በሚቀጥሉት ጊዜያት መለየት የዳሳ ጥናት ያመላከታቸውን ችግሮችን በዘላቂነት ለመቅረፍ ግለሰባዊና ተቋማዊ ነፃነትን በጠበቀ መልኩ የፍትህ አሰጣጥ ሊዘረጋ ይገባልን ብሏል። ችግሩን አጉልቶ በሚገባ ያሳየ ይህ ሰነድ ለዛሬ ሳይሆን ለሚቀጥሉ ሶስትና አራት ዓመታት ለፍርድ ቤት ሊሰራ የሚችል ለሀዲያ ዞን ፍርድ ቤቶች ማለት ነው። የተጨባጩን በግልጽ ያሳየ ዘላቂ የሆነ ሀሳብ የያዘ በቀጣይነትም እየዳበረ በወረዳ ፍርድ ቤቶችም ውይይት እንዲደረግ ነው ሁሉም ባለቤትነትን ይዞ እንዲሄድ የችግሩ ምን እንደሆነ እንዲለይ በችግሩ ውስጥ መቀጠል የማይችል መሆኑን በሚገባ ያስረዳና በችግሩ ከቀጠለ ግን ከተጠያቂነት አንስቶ ከስራ እስከ ማሰናበት የሚደረግ እርምጃ የማጥራት እርምጃ መኖሩን እንዲገነዘቡ የፍርድ ቤቱን ተቋማዊና ግለሰባዊ ነፃነት በጠበቀ መልኩ አገልግሎት ለመዘግ ዝግጁ የሚያደርግ ሰነድ ነው ማለት ነው። ተሳታፊዎች በበኩላቸው ፍትሕን መሰረት እያደረገ የአገልግሎት አሰጣጥ ለመዘርጋት ጥናቱ ችግሮችን ለይቶ እያመላከተ መሆኑንም ተናግሯል። በፍትሕ አሰጣጥ ዙሪያ የሚታዩ የመልካም አስተዳደር ችግሮችን ለመቅረፍ ጉዳዩ የሚመለከታቸው ባለድርሻ አካላት በባለቤትነት ሊሰሩ ይገባልን ብለዋል። ሁሉም ፍርድ ቤቶች ላይ በሚባል ልክ ላይ እየታየ ያለው ክፍተት ነው። ይህ ክፍተት ማጋ ነው? የቱጋ ነው? የትኛው ነው? የትኛው ዳኛ ነው? የትኛው ረዳት ዳኛ ነው? ኃላፊነቱን ያልተወጣ የሚለውን የቤት ስራ ወስደን ሁላችንም እከሌ እከሌ ሳይባል ቀጣይ ላይ ልናሻሽል ወይም ልንተገብር የሚገባ ይህ ከህብረተሰብ የተሰንሰ ትክክለኛ መረጃ ነው የሚል ነገር ነው ያለኝ። የተፋጠነ ፍትህ ከመስጠት አንጻር ባለጉዳዮችን ከማጉላላት አንጻር የኪራይ ሰብሳቢነት አዝማሚያ መኖር ኦሬዲ በቦታ ተክሎ አንዳንድ ጊዜ አገልግሎት ያለ ማስጠት ችግሮች አልፎ አልፎ እንደሚታዩ ሰነዱ በግልጽ አሳይቷል ማለት ነው። ይሄን የዛሬ ዳሰሳ ጥናቱን ተግባራዊ ለማድረግ እኛ በተነሳሽነት ለህልና ተገዝተን ከሰራን ለወደፊት ጥሩ፣ ለህዝብ ለዜጎች ጥሩ ፊት ይሰጣል ብዬ ገምታለሁ። ፍርድ ስራ ላይ ትልቁ ስራ ማህበረሰብን በአግባቡ ከስራው ሳይፈናቀል በአጭር ጊዜ ምላሽ መስጠት ነው። መዝገቦች ረዥም ጊዜ ቀጠሮ ላይ የሚንከባለሉ መሆናቸውን ያለ ምክንያት ማለት ነው። በእርግጥ ለፊት አስፈላጊ ከሆነ ቀጠሮ ልኖር ይችላል እና እነዚህ ነገሮችን ፍንትው አድርጎ ያሳየ ነው። ከስልጠናው የወሰናቸውን ነገሮች አድርገን እንድንተገብርና ጥሩ የተሻለ ስራ ትናንትና በየተቋም ላይ የምንተቸውን ነገር ትተን ከሰነዱ ላይ ለግል ለግል ለራሳችንን የምንወስደውን ነገር ወስደን የተሻለ ስራ ትናንትና የሰራ አጉል ነገር አስተሳሰብም ካለ ያንን ትተን ከፍቲያ ፍርድ ቤት በጣም የተሻለና ቆንጆ ነገር ሰነድ ነው የሰጠን በዛ መሰረት ጥሩ ስራ እንሰራለን ብዬ አምናለሁ። የህዝብና የመንግስትን ውስን ሀብት በፋይናንስ አሰራር መሰረት ለታለመለት አላማ በቁጠባ መምራት ጊዜው የሚጠይቀው አጀንዳ መሆኑ ተገለጸ። የሀዲያ ዞን ፋይናንስ እና ኢኮኖሚ ልማት መምሪያ የ2017 አፈጻጸም እና የ2018 ዓ ም እቅድ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። ለምለምዩኤል ዝርዝር አላት። የሀዲያ ዞን ፋይናንስ መምሪያ ኃላፊ አቶ ሙጌታ ዱናሞ በወቅቱ እንዳሉት መንግስት በልማትና በመልካም አስተዳደር ስራ ከመቼውም ጊዜ በበለጠ በቁርጠኝነት በመስራት በአገልግሎት አሰጣጥና በብልሹ አሰራር ላይ እምርታዊ ለውጥ ለማምጣት የሰው ሀብት ልማትን ለማጠናከር ዘርፈ ብዙ ተግባራት ፈጽሟል ብለዋል። የህዝብና የመንግስት ውስን ሀብት በፋይናንስ አሰራር መሰረት ለታለመለት ዓላማ በቁጠባ መምራት ጊዜውን የሚጠይቅ አጀንዳ ነው ብለዋል። መንግስት ድህነትና ኋላቀርነትን በማስቀረት ከተረጅነት ወደ ምርታማነት ለመሸጋገር መጠነ ሰፊ የልማት እንቅስቃሴ በሀገራችን በክልላችን እንዲሁም በዞናችን የሚታዩ የልማት እመርታ ትሩፋት እየታየ ይገኛል። አቶ ሙልጌታ አክለውም ጥቅም ላይ ያልዋለ ጊዜ ያለፈበት የመንግስት ንብረት አሰራርን ተደግፈን በማስወገድ ገቢ በመፍጠር ለዞኑ ወጪ መሸፈኛ ለመዋል በትጋት እንሰራለን ሲሉም አብራርተዋል። በመጨረሻም በ2018 በጀት ዓመት ሴክተሩ ትኩረት ከሰጣቸው አንገብጋቢ አጀንዳዎች አንዱ በተነቃቃ ጠንካራ ገቢ አሰባሰብና የወጪ ቁጠባ በላቀ ደረጃ በመጠቀም የዞኑ መንግስት ሰራተኞች ሙሉ ደሞዝ እንዲያገኙ አመራሩና ሰራተኛው የጋራ አቋም ይዞ የሚሰራበት ነው ብለዋል። ጥቅም ላይ ያልዋለ ጊዜ ያለፈበት የመንግስት ንብረት አሰራር ተደግፈን በማስወገድ ገቢ በመፍጠር ለዞኑ ወጪ መሸፈኛ ለማዋል ተክተን ልንሰራ ይገባል፣ በመድረኩ ሪፖርት የቀረበ ሲሆን ከሪፖርቱ መነሻ ተሳታፊዎች ሀሳብና አስተያየት ሰጥተዋል። በዚህም ከውስጥ ኦዲት አንጻር ኦዲተሩ ስራውን በአግባቡ እንዲሰራ ገለልተኛ እንዲሆን ትኩረት ተሰጥቶ ቢሰራ፣ ዞን ፋይናንስና ገቢዎች በጋራ መስራት ቢችሉ ከእዳ ነጻ መሆን እንደሚቻል፣ በትኩረትና በንቃት በመስራት ከእዳ ነጻ መውጣት እንደሚቻልና ገቢ አሰባሰብ ላይ ትኩረት ሊደረግ እንደሚገባ፣ እለት ተዕለት ግምገማ ቢደረግ የሚሉት ተጠቃሽ ናቸው። ዘንድሮ ሌ ነጥብ ሰባት ቢሊዮን የታቀደው ገቢ ለመሰብሰብ ከሆነ በጣም ቅንጅት የሚያስፈልግና ያልተጠቀምንበት ገቢ ምንጮች ላይ ትኩረት ተሰጥቶ ሕጋዊ እርምጃም ጭምር የሚወሰድበት አቅጣጫ መያዝ ስላለበት የተለያዩ ገቢ ምንጮች ፈላልገን ገቢም ሆነ ፋይናንስ ተቀናጅቶ ማቅረብ ያለበት ስለሆነ በጣም መስራት አለብን። ገቢ ላይ ከሰራን አሁንም የሀዲያ ዞን አንደኛ ማወጣበት ምክንያት ምንም የለም። የአፈር ማዳበሪያ ነገር የፋይናንስ ብቻ መሆን የለበትም ወይንም የዞን ዳስ አስመላሽ ገብራኤል ጉዳይ መሆን የለበትም። ባለቤቱ ወረዳ ላይ ስላለ ወረዳው ማኔጅ ማድረግ መቻል አለበት የሚል ነገር አለኝ። በሚባል ደረጃ ተረጋግቶ ደሞዝ መክፈል መቻሉ፣ የማዳበሪያ እዳ ማስመለስ መቻሉ፣ ከኦዲት ግኝት አመላለስ ጋር ተያይዞ ያለ አግባብ የተከፈለ ገንዘብ ለአፕቶፖችና ሞተርሳይክሎች ማስመለስ መቻሉ ይበል ከሚያሰኙ አፈጻጸሞች መካከል ከተሳታፊዎች ከተነሱ ሀሳቦች ናቸው። በተወሰነ መልኩ በተጠናከረ መልኩ እየተሰራ ያለበት የአመላለስ ሂደት አለ። ይኸው ምንድን ነው፣ በዚህ በአንደኛ ሩብ ዓመት ራሱ ሶስት ላፕቶፖች ተመልሰዋል። አንድ አፓች ሞተር ሳይክል ተመልሷል። ሞተር ሳይክልም አፓችም ማለት ላፕቶፕም ለመግዛት ምን ያህል ዋጋ እንደሚያስከፍል እናውቃለን። ግን ያለንን ሀብት ደግሞ የት ነው ያለው ብለን መረጃ ይዘን የማስመለስ ስራ አጠናክረን መስራት አለብን። ለተነሱ ገንቢ ሀሳብና ሴቶች ምላሽና ማብራሪያ የሰጡት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ሳንዮ እና የሀዲያ ዞን ፋይናንስ መምሪያ ኃላፊ አቶ ሙልጌታ ዱናሞ በየበኩላቸው ሰጥተዋል። በዚህም የተሻለ በጀት ለማግኘት መረጃ መሰብሰብና መገምገም ሁሉም መዋቅር ተሰብሳቢ ላይ መዝመት እንደሚገባ፣ ኦዲተሮች የአፈር ማዳበሪያ ላይ ስራ በመስራት እዳ ማስመለስ እንዳለባቸው፣ እቃ አወጋገድ ላይ ጥቅም የማይሰጡ እቃዎችን በመሸጥ ገቢ መፍጠር፣ የገጠር መሬት መጠቀምና ሌሎች ነገሮች ላይ በስፋት ገቢ መሰብሰብ ላይ ትኩረት ሊደረግ እንደሚገባ ጠቁመዋል። ሀዲያ ዞን አመራር ከሆናችሁ ህዝብን ላለማወረድ ከወሰናችሁ ሀብት መሰብሰብ አለን። አንድ ቁጥር ሀብት የተሰበሰበ ሀብት ደግሞ በቁጠባ ለታለመለት ዓላማ ማዋል አለን። የተገኘው ሀብት ደግሞ ለዲነሽ ቀናሽ ሴክተሮች ገንዘብ መዋል አያይዘውም፣ ወጪ ቁጠባ ላይ በአጽንኦት መስራት እንደሚገባ አሳስበው ስራን በጥብቅ ዲሲፕሊን በመገምገም የመልካም አስተዳደር ችግሮችን መፍታት እንደሚያስፈልግም አብራርተዋል። በመጨረሻም የዞኑ ከፍተኛ የስራ ኃላፊዎችና ና ባለድርሻ አካላት የተገኙ ሲሆን በ2017 ዓ ም ጥሩ አፈጻጸም ላስመዘገቡ ግለሰቦች፣ ወረዳዎችና ከተማ አስተዳደሮች የዋንጫና ና የሰርተፍኬት እውቅና ተበርክቶላቸዋል ስትል ባልደረባችን ቤቴሌም ደመቀ ዘግባለች። በየአካባቢው የሚኖሩ አቅመ ደካሞችን በሚቻለው ሁሉ መደገፍ እንደሚያስፈልግ ተጠቆመ። ምሕረት መለሰ ነው። በሀዲያ ዞን ሌሞ ወረዳ በደቡብ በሌሳ ቀበሌ መተዮን መላዬ በጎ አድራጎት ማህበር አቅመ ደካማ ለሆኑ ተማሪዎች የመማሪያ ቁሳቁስ ድጋፍ አድርጓል። የመተዮን መላዬ በጎ አድራጎት ማህበር ፕሬዝዳንት የሆኑት አቶ ቢላል ሀሊል ይህ ማህበር ከሰባት ዓመት በፊት ሰውን ለመርዳት ሰው ብቻ መሆን በቂ ነው በሚል መሪ ሐሳብ ትልቅ እቅድ ነድፎ የተቋቋመ ነው ሲሉም ገልጸዋል። ከ2011 ዓ ም ጀምሮ ማህበሩ ለአካል ጉዳተኞች ለወላጅ አልባ ህጻናትና አቅመ ደካማ ለሆኑ ወገኖች የተለያዩ በጎ አድራጎት እያከናወኑ መሆኑንም ተናግረዋል በ2018 ዓ ም ማህበሩ የተለያዩ ህብረተሰብ ክፍሎችን በማስተባበር ከ80 በላይ ለሚሆኑ ተማሪዎች የመማሪያ ቁሳቁስ ድጋፍ አበርክተውላቸዋል በተጨማሪም በደቡብ በሊሳ አንደኛና ና መካከለኛ ደረጃ ትምህርት ቤት በ2017 ትምህርት ዘመን ግንባር ቀደም ለሆኑ ተማሪዎች የማበረታቻ ሽልማት አበርክቶላቸዋል በዕለቱ የተገኙ የሌሞ ወረዳ ሰራተኛ ና ማህበራዊ ጉዳዮች ጽሕፈት ቤት ኃላፊ ወይዘሮ ብርሃነሽ አባቢያ በበኩላቸው በየአካባቢው የሚኖሩ አቅመ ድካሞችን በሚቻለው ሁሉ ማገዝ እንደሚያስፈልግ ጠቁመዋል። ይህ ማህበር በቀበሌ የጀመረውን በጎ አድራጎት እስከ ሀገር ደረጃ ለማስፋፋት በቁርጠኝነት መስራት እንደሚጠበቅባቸውም አስገንዝበዋል። በመርሃ ግብሩ ላይ የተገኙ የሀዲያ ዞን ሰራተኛ ና ማህበራዊ ጉዳዮች መምሪያዊ ልማት እቅድ አስተባባሪ ና የመምሪያው ኃላፊ ተወካይ አቶ ሀብታሙ ደመቀ በመደጋገፍ የማይታለፍ ችግር አይኖርም ሲሉ ተናግረዋል። ከፈጣሪ ዘንድ ትልቅ ዋጋ የሚያስገኝ የመደጋገፍና የመረዳዳት ባህል በይበልጥ ተጠናክሮ ሊቀጥል ይገባል ሲሉ መሄዱም አክለዋል። ድጋፍ የተደረገላቸው ተማሪዎች በበኩላቸው በጎ ተግባራትን ለትውልድ ማሸጋገርን የተገነዘቡበት እንደሆነ ተናግረው ስለ ድጋፉም አመስግነዋል ሲል ደግነት ላምቦሮ ዘግበዋል። በቆሎን በኩታ ገጠም የማልማት እንቅስቃሴ ለምርትና ምርታማነት እድገት ከፍተኛ አስተዋጽኦ እያበረከተ መሆኑን የክልሉ ግብርና ቢሮ ገለጸ። ምረት መለሰ ዝርዝር አላት የበቆሎ ሰብልም በዘመናዊ መንገድ በኩታ ገጠም የማልማት ዘዴ ለሰብሉ ምርትና ምርታማነት እድገት ከፍተኛ አስተዋጽኦ እያበረከተ መሆኑን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ገልጿል። ቢሮው በአሁኑ ወቅት በአጠቃላይ በበቆሎ ሰብል ከለማው 189 ሺህ ሄክታር መሬት ውስጥ 126 ሺህ ሄክታር የሚሆነው በኩታ ገጠም አሰራር የተሸፈነ ሲሆን በምርት ዘመኑ 10.2 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ እየተሰራ ይገኛል። የክልሉ ግብርና ቢሮ ምክትልና የእርሻና ሆልቲካልቸር ዘርፍ ኃላፊ አቶ አቶ ይርጋለም ወልደ ስላሴ እንደገለጹት በያዝ ነው የምርት ዘመን በቆሎ 126000 ሄክታር፣ ጤፍ 86000 ሄክታር እና ስንዴ 101000 ሄክታር፣ በድምሩም በክልሉ ከ380000 ሄክታር በላይ መሬት በኩታ ገጠም አሰራር ለምቷል። ከዚህ ውስጥ በቆሎ ከፍተኛው መጠን እንደሚይዝ የገለጹት አቶ ይርጋለም መጠኑ ይለያይ እንጂ በሁሉም የክልል አካባቢዎች እየለማ መሆኑን አስረድተዋል። በክልሉ በተለይ በጉራጌ ዞን አበሽጌ ወረዳና ቀቤና ልዩ ወረዳ አካባቢዎች ውጤታማ እየሆነ መሆኑ ሳይሆን ጠቁመው፣ ለዚህም ከግብአት አቅርቦት ችግር መፍታት ባሻገር ኩታገጠም የአመራረት ዘዴ አርሶ አደሩ በሄክታር የሚያገኘውን ምርት እያሳደገ ይገኛል ብለዋል። የክልሉ አማካይ ምርታማነት 55 ኩንታል በሄክታር መድረሱን ጠቁመው፣ እንደ አበሽጌ ባሉ አካባቢዎች አንዳንድ ሞዴል አርሶ አደሮች በሄክታር እስከ 18 ኩንታል ማድረስ መቻላቸውን ተናግረዋል። በወረዳው 37ሺህ ሄክታር የሚሆኑ ማሳዎች በኩታ ገጠም የለሙ ሲሆን በመሬት ሽፋን በምርታማነትና በመላ ሀገሪቱ በምርት አቅርቦት ከፍተኛ ድርሻ ያለው ነውና ተገኘዎቹ የአካባቢው አርሶ አደሮች በሄክታር ከ80 ኩንታል በላይ ማምረት የቻሉበት እንደሆነም ገልጸዋል። እንደ ዓለም የምግብ ፕሮግራም ያሉ ዓለም አቀፍ ድርጅቶች ጭምር የበቆሎ ሰብል ምርት የሚገዙበት አካባቢ መሆኑን የገለጹት ምክትል ኃላፊው በአገር ደረጃ ትልቁ የምርታማነት ማሳያ ወረዳ ነው ብለዋል። አበሽጌ ወረዳ በአሁኑ ወቅት ማሳ ላይ ያለውን በቆሎ አንስቶ በመጪው የጸደይ ወቅት 30 ሺህ ሄክታር ሽምብራ ለማልማት እቅድ ይዞ በመንቀሳቀስ ላይ መሆኑን የወረዳው ግብርና ጽህፈት ቤት ኃላፊ አቶ አብድልከሪም ናስር ገልጸዋል ሲል የክልሉ ኮሚኒኬሽን ቢሮ ዘግበዋል የኢትዮጵያ ግዙፍ የልማት እቅድ ፕሮጀክቶች ለኢንዱስትሪ እድገት መፋጠን ጉልህ ሚና እንደሚኖራቸው የኢንዱስትሪ ሚኒስቴር አቶ መላኩ አለበል ተናገሩ ተጨማሪ አለም ጠቅላይ ሚኒስትር ዶክተር አብይ አህመድ ጳጉሜ 4 2017 ዓ ም ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅት የ30 ቢሊዮን የአሜሪካ ዶላር ሜጋ ፕሮጀክቶችን ማብሰራቸው ይታወቃል በዚህም የኢትዮጵያ ኢንቨስትመንት ሆልዲንግ እና የዳንጎቴ ግሩፕ የዩሪያ ማዳበሪያና በጎልደን ኮንኮደር ግሩፕ የሚገነባውን የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ ፕሮጀክቶች የመሰረተ ድንጋይ ተቀምጧል። በመቀጠልም በሶማሌ ክልል በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር የነዳጅ ማጣሪያ ፋብሪካ ግንባታ ለምርቃት በቅቷል። የተመረቀው የኦጋዴን የመጀመሪያ ዙር ፈሳሽ የተፈጥሮ ጋዝ ማጣሪያ ፋብሪካና የግንባታ መሰረተ ድንጋይ የተቀመጠላቸው ፕሮጀክቶችም ለኢትዮጵያ የኢኮኖሚ እድገት ከፍተኛ ትርጉም የሚሰጡ ናቸው። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል እንዳሉት በጥቂት ዓመታት ውስጥ ለኢንዱስትሪ ምርታማነት የተደረገው ድጋፍ ዘርፉ ተጨባጭ እድገት እንዲያስመዘግብ መሰረት ጥሏል ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ተመርቀው ለአገልግሎት የበቁና የመሰረት ድንጋይ የተቀመጠላቸው ግዙፍ ሀገራዊ ፕሮጀክቶችም ለኢንዱስትሪ ዘርፉ ትርጉም እንደሚሰጡም ገልጸዋል። በተለይም የአፈር ማዳበሪያ ፋብሪካና የተፈጥሮ ጋዝ የማዕድን ልማት ፋብሪካ ፕሮጀክቶች የግብርና ምርታማነትን በማሳደግ ተጨማሪ የ የኢንዱስትሪ ግብአት በመሆን ለኢኮኖሚ ማንሰራራት መሰረት የሚጥሉ መሆናቸውን አስረድተዋል። በሀገር አቀፍ ደረጃ በክቡር ጠቅላይ ሚኒስትሩ የተመረቁትና የመሰረት ድንጋይ የተቀመጠባቸው ፕሮጀክቶች ለማኑፋክቸሪንግ ኢንዱስትሪ የተለየ ትርጉም ያላቸው ናቸው። እየተሳሰሩ ናቸው እርስ በርሳቸው። ማኑፋክቸሪንግ ኢንዱስትሪ ከሚፈልጋቸው ሁለት መሰረታዊ ጉዳዮች መካከል አንዱ ግብአት ነው። ሁለተኛው ኃይል ነው ኢነርጂ ነው የሚፈልገው። የማዳበሪያ ፋብሪካ በኢትዮጵያ ውስጥ መገንባት የኢትዮጵያን የግብርና ምርት በከፍተኛ ሁኔታ እንዲጨምር ያደርጋል። የግብርና ምርት መጨመር ለማኑፋክቸሪንግ ኢንዱስትሪ ግብዓት የሚሆኑ ምርቶችን በስፋት ለማምረት እድል ይሰጣል ማለት ነው። ስለዚህ በኢትዮጵያ የግብርናና የማዕድን መሰረት እየሰፋ እየጠነከረ ሲሄድ የማኑፋክቸሪንግ ኢንዱስትሪን በዚያው ልክ እያደገ ይሄዳል ማለት ነው። ስለዚህ ዋነኛዎቹ የማኑፋክቸሪንግ ኢንዱስትሪ መሰረቶቹ የግብርና ምርትና ምርታማነት ማደግ የማዕድን ምርትና ምርታማነት ማደግ ነው። የዩሪያ ማዳበሪያ ማምረቻ ፋብሪካ ፕሮጀክቱም የአርሶ አደሮችን የግብዓት አቅርቦት ፍላጎት በማሟላት የግብርና ምርታማነትን ለማስቀጠል ጭምር የማይተካ ሚና እንደሚኖረው አስገንዝበዋል። የተፈጥሮ ጋዝ ፋብሪካ ፕሮጀክቱም አምራች ኢንዱስትሪው አማራጭ የኃይል አቅርቦት እንዲያገኝ በማስቻል የምርት ተወዳዳሪነትን በማሳደግ ለኢንቨስትመንት ፍሰት ጉልህ ፋይዳ እንደሚኖረው ተናግሯል። ኢንዱስትሪዎቹ ተገንብተው አልቀው ወደ ስራ በሚገቡበት ጊዜ ለአርሶአደሩ በስፋት ግብዓት ለማቅረብ የሚችልባቸውን እድሎችን ይሰጠናል ማለት ነው። ስለዚህ አንዱ በግብዓትነት ያለው ነው ማለት ነው። ሁለተኛ ኤነርጂ ነው እንግዲህ ኃይል የእኛም ብቻ ሳይሆን የኢንዱስትሪ አመጣጡ በራሱ ከኃይል ጋር እየተያያዘ የመጣ ነው። ስለዚህ በኢትዮጵያ ተጨማሪ ኃይል እያገኘን በመጣን ቁጥር በአንድ በኩል አሁን ያሉት ኢንዱስትሪዎች አስተማማኝ የሆነ የኃይል ምንጭ እንዲያገኙ ያደርጋቸዋል። ሁለተኛ በዋጋ ደረጃ ተወዳዳሪ የሆነ የሀይል አቅርቦት እንዲኖረን ማድረግ ያስችላል። ሶስተኛ አሁን የምናገኛቸው ሀይሎች ግሪን ኢነርጂ ስለሆኑ በዓለም ደረጃ የእኛ ማኑፋክቸሪንግ ኢንዱስትሪዎች አምርተው ወደ ገበያ የሚያስገቧቸው ምርቶች ተፈላጊና ተመራጭ እንዲሆን ያደርጋል። አራተኛ አዳዲስ ኢንቨስትመንቶች ወደ ኢትዮጵያ እንዲመጡ በማድረግ በኩል ትልቅ ሚና ይኖራል ማለት ነው። በመጀመሪያ ዙር የተመረቀው የተፈጥሮ ጋዝ ፋብሪካም የኢትዮጵያን የኢንዱስትሪ እድገት ተመጋጋቢነት የሚያሳይ መሆኑን ተናግረዋል። የኢትዮጵያን ሀገራዊ ሁለንተናዊ የኢኮኖሚ እድገት ለማስቀጠልም በአምራች ኢንዱስትሪው ዘርፍ የተመዘገቡ ስኬቶችን ለማስቀጠል በትኩረት እየተሰራ እንደሚገኝ ተናግረዋል። አስመርቀን ወደ ምርት ያስገባ ነው የጋዝ ፕሮጀክት። ሌላ ደግሞ ትልቅ ፕሮጀክት እዛው ላይ ነው የመሰረት ድንጋይ የተጣለው። ይሄ ማለት አንደኛው ኢንዱስትሪ ሌላኛውን እየወለደ አንደኛው ፕሮጀክት ሌላ ትልልቅ ግዙፍ ፕሮጀክቶችን እየፈጠረ ከእድገት ላይ እድገት እየጨመረ እንዲሄድ የሚያደርግና ትክክለኛን የእድገት ባህሪ ወይም ደግሞ ዲቨሎፕመንት የሚባለውን እያመጣን እንደሆነ የሚያሳይ ነው ይህንን የበለጠ እያጠናከሩ መሄድ ያስፈልጋል። የኢትዮጵያን የኢንዱስትሪ ምርታማነት ለማነቃቃት የተወሰዱ ሀገራዊ የማክሮ ኢኮኖሚ ማሻሻያና የፖሊሲ እርምጃዎችም ለዘርፉ እድገት ተጨባጭ ውጤት እያስመዘገቡ መሆናቸውን አብራርተዋል ሲል ኢዜአ ዘግቧል። የኢትዮጵያን የማር ምርት ጥራት ተወዳዳሪነት የሚያሳድግ ደረጃ ወይም ስታንዳርድ ለመተግበር ዝግጅት እየተደረገ እንደሚገኝ የኢትዮጵያ ደረጃዎች ኢንስቲትዩት አስታወቀ። ምንትዋብ ያሱ ዝርዝር አላት። ኢንስቲትዩቱ በተባበሩት መንግስታት የኢንዱስትሪ ልማት ድርጅቶች ትብብር በንብ ማነብ ያቀፈ የማር ምርት ማሻሻያና ማጓጓዣ ደረጃ ወይም ስታንዳርድ ዙሪያ የግብዓት ማሰባሰቢያ አውደ ጥናት እያካሄደ ነው። የኢትዮጵያ ደረጃዎች ኢንስቲትዩት ምክትል ዋና ዳይሬክተር ወንድም ማገኝ አሰፋ በዚህ ወቅት እንዳሉት የኢትዮጵያን የማር ምርት ጥራትና ዓለም አቀፍ የተወዳዳሪነት ደረጃን የሚያሳድግ አቅም አላት። ኢትዮጵያ ባህላዊ የማር ምርታማነት አሰራሮችን ና ባዕድ ነገሮች የመቀላቀል ያልተገባ ድርጊት በዘርፉ የእሴት ሰንሰለት ላይ ጫና በማሳደር ከዘርፉ ከሚጠበቀው ደረጃ ጥቅም እንዳይገኝ ምክንያት እየሆነ እንደሚገኝ ገልጸዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና አባልነትና የዓለም ንግድ ድርጅት አባል የመሆን ጉዞ በውጤታማነት ለመምራትም የኢትዮጵያን ምርቶች ጥራት የማስጠበቅ ጉዳይ ትኩረት እንደሚሻ ተናግረዋል። በዚህም ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ ጋር በመተባበር የንማነ ነቢያ ቀፎ የማርምርት ማሻሻያና ማጓጓዣ ላይ አስገዳጅ ደረጃ ወይም ስታንዳርድ መዘጋጀቱን አስታውቀዋል። የማርምርታ ማነት ደረጃውም አስገዳጅ የአመራረት መስፈርቶችን በማካተት ጤንነቱና ደህንነቱ የተጠበቀ ማር ለማምረት ና ዘመናዊ የማር አቆራረጥ ስርዓትን መዘርጋት የሚያስችል መሆኑን አስረድተዋል። ማር ከፍተኛ አቅም ያለን፣ ከፍተኛ ዶላር የምናገኝበት ገበሬውንም አርሶ የምንጠቅምበትን ነገር ግን ይሄው ሳይሆን ለረጅም ጊዜ ቆይቷል። ስለዚህ የፒጣ ደረጃዎች ይሰራሉ ምንድነው ደረጃ ያዘጋጅቷል። ደረጃዎቹን አሁን የዛሬው መድረክ አንዱ ዋናው ግብ ደረጃዎቹን በትክክል ቴክኒካል ግብአቶች አሉት ወይ? ሀገራዊ ነባራ ሁኔታን የአርሶ አደሩን አቅም ሀብት ዓለም አቀፍ ሁኔታን ተወዳዳሪነትን ሊያደርግ በሚችል መልኩ ስታንዳርዱ ነው ወይ? ዛሬ የእነዚህን ግብአት ተጨማሪ የምንሰበሰብበት ና ይሄ ደረጃ አስገዳጅ ሆኖ ሁሉም በልኩ በስነ ስርአት በመስፈርቱ አምርቶ ዓለም አቀፍ ተወዳዳሪነትን ጨምረን ለሀገራችንም የተያዝነውንም የኢኮኖሚ እድገት የብልጽግናችንም ግብ የምናሳካበት አንዱ መንገድ ነው። በኢትዮጵያ ደረጃዎች ኢንስቲትዩት የደረጃ ዝግጅት መሪ ስራ አስፈጻሚ ይልማ መንግስቱ በማር የአመራረት ጥቅም ላይ የሚውሉ ጥራት የጎደላቸው ቁሳቁሶች የማር ጥራትን ያጓድላሉ ብለዋል። አስገዳጅ ደረጃ ወይም ስታንዳርድ በዘርፉ የሚስተዋሉ ክፍተቶችን በዘላቂነት በመፍታት የማር ምርት ጥራትና ተወዳዳሪነት በማሳደግ የማይተካ ሚና እንደሚኖረው አስረድተዋል። የማር ምርት ጥራት አስገዳጅ ደረጃን ወይም ስታንዳርድ ለብሔራዊ ደረጃዎች ቦርድ ቀርቦ በማ ለማጽደቅ በተያዘው በጀት አመት ለመተግበር ዝግጅት እየተደረገ እንደሚገኝ አስታውቀዋል። የቀፎ ደረጃ አገራዊ ደረጃ ሁሉንም ክልሎች፣ ሁሉንም ባለሙያዎች፣ ሁሉንም የዘርፉ የተሰማሩ ባለድርሻ አካላትን በሚያግባባ መንገድ ደረጃዎችን አዘጋጅቶ በአስገዳጅነት ተግባራዊ እንዲደረጉ ይፈልጋል እና ከዩኒዶ ጋር በመተባበር ረዥም ጊዜ ወስዶ ጥናት ተደርጎ ከሁለት አመረምር ኢንስቲቱት ጋር ከክልሎች ጋር በተውጣጡ የቴክኒካል ኮሚቴዎች ደረጃዎቹ ተዘጋጅተዋል። ከመሰብሰብ ጀምሮ የምንጠቀምባቸውን ቁሳቁሶች ጥራታቸው የጠበቀ ፉድ ግሬድ መሆናቸውን የጠበቀ ሆኖ ለማጓጓዝ የሚመቹ ኤክስፖርት ለማድረግ የሚመቹ የፕሮዳክቱን ጥራትና ደህንነት የሚያስጠብቁ ቁሳቁሶችን በተመለከተ የፓኬጂንግ እና የመሰብሰቢያ እቃዎችን በተመለከተ የተዘጋጁ ደረጃዎች ላይ በበቂ ሁኔታ ባለድርሻ አካላትን፣ ባለሙያዎችን፣ ከፍተኛ ተመራማሪዎችን በአንድነት አምጥተን ደረጃውን ቫሊዴት አድርገን ወይም ደግሞ ደረጃው ላይ አስተያየት አሰጥተን የመጨረሻ አድርገን ለብሔራዊ ቦርድ ለደረጃዎች ቦርድ በአስገዳጅነት እንዲተገበሩ ለማድረግ ያለመ ነው። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት የኢትዮጵያ ተወካይ አሰግድ አዳነ የኢትዮጵያን የማር ምርት ጥራት ተወዳዳሪነትና የገበያ ተደራሽነት የሚያሳድግ ድጋፍ እየተደረገ ነው ብለዋል። ለንባናቢ አርሶ አደሮች በማር አመራረት ላይ የአቅም ግንባታ ስልጠና በመስጠት ለማር ምርት የሚያገለግሉ ዘመናዊ ቁሳቁሶችን ድጋፍ በማድረግ በኩልም ውጤታማ ተግባራት መከናወኑን አስረድተዋል። በተባበሩት መንግስታት የኢንዱስትሪ ልማት ድርጅት ማለት የዓለም አቀፍ የገበያ ተደራሽነት ፕሮግራም የኢትዮጵያ ብሔራዊ ፕሮጀክት አስተባባሪ ሰለሞን መንገሻ የኢትዮጵያን ተስማሚነትና ምዘና የላብራቶሪ አቅም ለማሳደግ የሚያስችሉ ድጋፎች እየተደረገ ነው ብለዋል። የማር ምርት ናሙናዎችን በሀገር ውስጥ ማድረግ የሚያስችል የቁሳቁስ ድጋፍ መደረጉን ጠቅሰው የባለሙያዎች ስልጠና መሰጠቱንም አስረድተዋል። ሀገር ውስጥ የተሟላ ላብራቶሪ የለምና ይሄን የኢትዮጵያ ኮንፎርሚቲ አሴስመንት የምንለው ተስማምነት የዚህ ግብ የሚገኘው ላቦራቶሪ አቅም መገንባት አንደኛው ፓርት ነው። እሱን 15 የተለያዩ የቴስቲንግ ፓራሜትሮች የምንላቸውን ሙሉ ቴስት የሚያደርጉበትና በዓለም አቀፍ ፉሊ አክሬዲት እንዲሆኑ የሚያደርግ እገዛ እያደረግነ ነው። እገዛውም ደግሞ የተለያየ መሳሪያዎች ናቸው። እንደገናም ሪኤጀንቶች የአቅም ግንባታ የአለም አቀፍ እውቀት ያለውን ሰው አምጥቶ ስታፉን ማሰልጠንም ተመልክቶ ይሄን ከጀምርንበት ጀምረን ሙቪ እያረግነ ነው። ጥሩ እየሄደን ነው። ለሁለት ተከታታይ ቀናት በሚካሄደው አውደ ጥናት ላይ የፌዴራልና የክልል ባለድርሻ አካላት በመሳተፍ ላይ ናቸው ሲል ኢዜአ ዘግቧል። ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን ለሰዓቱ የያዝናቸው ዜናዎች ይህን ይመስሉ ነበር። ዜናውን በመምራት አብሬያቸው የቆየሁት እኔ ዘሪቱ ኤልያስ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ